ቮልክስዋገን ቮልክስዋገን አዲስ ሞዴል ይዤ መጥቻለሁ ብለዋል። ይህኛው ሞዴል ምን አይነት ሞዴል ነው የሚለውንም የምነግራችሁ ነው የሚሆነው በራሴ እየተደነቅኩ ነው ያለሁት። በሳምንት ውስጥ በጣም ኃይለኛ ለውጦች እየታዩ ነው በኤሌክትሪክ መኪኖች ዙሪያ። በተለይም ደግሞ የኢትዮጵያን መንግስት እንግዲህ በጣም ስንወቅስ ነበር፣ በብዛት ማለት ነው። ብዙ ሰዎች በተለያዩ ነገሮች ስንወቅስ ነበር፣ ኤሌክትሪክ መኪኖች ብቻ ለምን እያልን ማለት ነው። ግን ለውጡ በሚገርም ሁኔታ እየተስተዋለ ነው። አዳዲስ ነገሮችም አሉ። እኔም ምነግራችሁ እናመሰግናለን። ዞሮ ዞሮ ግን በአጠቃላይ እንደ ማስ ማስ የቤት መኪኖችን በተመለከተ የኤሌክትሪክ መኪኖች በማስ እያሸነፉ ነው የሚገኙት። አንዳንድ እንዲሁም እንግዲህ ካምፓኒዎች ቀድሞ የሚያመርቱትን የነዳጅ ምርት እያቆሙ ኦልሬዲ ወደ ኤሌክትሪክ አለም ውስጥ እየገቡ ነው። ይሄን ነገር እንዲያደርጉ ያስገድዳቸው ምንድን ነው የሚለውንም ነጥብ ጊዜ ካገኘን ወደ በኋላ ላይ የምጠቅስላችሁ ነው የሚሆነው። ቮልክስ ዋገን አዲስ ሞዴል እንግዲህ ይዞላችሁ መጥቷል። ምርጥ ብራንድ የሚባል ነው እንደምታውቁት አይዲ ፎር አለ አይዲ ሲክስ አለ አይዲ ሰቨን አለ በጣም ብዙ አይነት ብራንዶች ቮልክስ ቮልክስዋገን ለገበያ ቀርቧል። አሁን ደግሞ እርካሽ በሚባል ዋጋ የሚሸጥ አዲስ እንግዲህ መኪና ለገበያ ይዞ እንደመጣ ተነግሯል ማለት ነው። መኪናው በእርግጠኝነት ከተወሰኑ ጊዜያት በኋላ ኢትዮጵያ ውስጥ ታገኙታላችሁ። ከዚህ በፊት ታስታውሳላችሁ ቲዮታ BZ3X የሚባል መኪና ሪቪው ሰርቼ ነበርና ለመጀመሪያ ጊዜ እንደ ኢትዮጵያ ወዲያው መረጃውን ቶሎ ስለደረሰኝ ማለት ነው ሪቪው ሰርቼ ነበረ እና ያ ሪቪው ከተሰራ በኋላ ኦሬዲ አሁን መኪናው ገበያ ላይ ለመቅረብ ትንሽ ጊዜ ነው የሚቀረው። ኦሬዲ ተጭኗል ወደ መኪና ወደ ኢትዮጵያ እየገባ እንዳለ ሰምቻለሁ ዞሮ ዞሮ ቻይና ውስጥ የሚመረቱ በተለይ አፎርደብል የሆኑ መኪኖች ምንም ጥርጥር የለውም በፍጥነት ወደ ኢትዮጵያ የሚገቡት ማለት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 ህንፃ ላይ ለበለጠ መረጃ 09113532 ይደውሉ። አብርሃም ስዩ የክሪቴክ ወኪል። እንግዲህ ያዳመጣችሁ ነው አዳዲስ አብዴቶችን እየነገርኳችሁ ነው የሚገኘው በተለይም ከኤሌክትሪክ መኪኖች ጋር ተያይዞ በዚህ ሳምንት በጣም ብዙ መኪኖች ለገበያ ከመቅረባቸው ጋር ተያይዞ በጣም ብዙ ነገሮች እየተነሱ ነው። ቅድም የጀመርኩትን ርዕስ ልቀጥለው ቮልክስ ዋገን አይዲ ዩኔክስ ይባላል። አዲሱ ሞዴል ማለት ነው። ይህ ሞዴል በጣም በሚገርማችሁ ሁኔታ ዓለምን ያነጋገረው ማለት ነው። ያነጋገረበት ትልቁ ነገር ዋጋው ነው። ዩኤስዲ በሚለው ከ20ሺ የአሜሪካን ዶላር እንግዲህ ኢኒሻሊ እንደሚያወጣ እየተነገረ ነው የሚገኘው መኪናው በዋናነት ትኩረት አድርጎ የሰራው ወይም ኢምፕሩቭ ያደረገው ትልቁ ነገር ከአይዲ ፎር አይዲ ሲክስ እንዲሁም ከመሰሉ ብራንዶች ጋር ሲነጻጸር ማለት ነው። በአጠቃላይ ኢንቴለጀንስ ላይ ኢንቴለጀንስ ላይ በጣም ብዙ ስራ ሰርተዋል ማለት ነው። ኢንተሊጀንስ ላይ ሲባል ምንድን ነው? በቃ የመኪናውን የማሰብ ችሎታ ከፍ አድርገውታል ማለት ነው። አሁን ላይ በተለይ እዚህ ኢንቴሊጀንስ ላይ እነ ቢዋይዲን ብትሉ የተለያዩ የመኪና ካምፓኒዎች በጣም እየሰሩ ነው የሚገኙት። ለምሳሌ የኢንተለጀንስ ላይ ለቢዋይዲ ጋር ብንመጣ ኢ ፕላትፎርም ኢቮ 3.0 የሚባላለ 3.0 ኢቮ የሚባላለ 3.0 የሚባል ፕላትፎርሞች አሉት። ለምሳሌ ቢዋይዲ ያንን የከፈተበት የሰራበት ትልቁ ምክንያቱ ራሱ የኢንተለጀንስ ጉዳይ ነው። እንደዚህ አዳ ሲስተም፣ ሌና ሲስተም ምናምን የመሳሰሉት ነገሮች የተካተቱበት እንዲሆኑ እንግዲህ እየተደረገ ነው የሚገኘው በተለይ ቢዋይዲ ላይ። ኦልድ የሆኑትን ወይም የበፊት ብራንዶችን ዋጋ ቀንሶ እስከ መሸጥ ደርሷል። ዜናውን ነግሬያችሁ ነበር፣ ከዚህ በፊትም ማለት ነው። ቢዋይዲ በተለይ ኢንቴሊጀንሳቸው ዝቅተኛ የሆነ ኢ ፕላትፎርም ያልተገጠመላቸው የኤሌክትሪክ መኪኖችን ኦልሬዲ ከገበያ ለማውጣት በርካሽ እየሸጠ ነው የሚገኙ የተወሰነ 12ሺ ሲሸጥ የነበረውን ሁላ 9ሺ የአሜሪካን ዶላር ሲሸጥ ነበረ ቢዋይዲ ማለት ነው። ዞሮ ዞሮ ግን ኢንቴሊጀንስ ላይ ከፍተኛ ለውጥ አሳይተዋል። ቮልክስዋገን አይዲ ዩኒክስ የሚባለው በሙሉ ስሙ ዩኒክስ 06 ኤስዩቪ የሚባል ነው። በኤስዩቪ ደረጃ የቀረበ መኪና ነው። ኢንተለጀንስ ላይ ትኩረት አድርገው ሰርተዋል። እዚህ መኪና ላይ ኢንተርቴንመንት ላይ ኢንተርቴንመንት ላይ በጣም ትኩረት ሰርተው እዚህ መኪና ኢምፕሩቭ ለማድረግ ሞክሮ አልባት ነው። አራት አይነት ትሪም ሌብሎች አሉት። ይህ መኪና የመጀመሪያው ፒውር የሚባለው ነው። ሁለተኛው ፕሮ የሚባለው ነው። ሌላኛው ደግሞ አልትራ የሚባለው ሞዴል ነው። ሌላኛው ማክስ የሚባል ሞዴል አለው ማለት ነው። በአራት አይነት ትሪም ሌብሎች ቀርበዋል። ይሄኛው መኪና ማለትም ቮልክስ ዋገን ዩኒክስ የሚባለው መኪና ማለት ነው። በነገራችን ላይ የተከበራችሁ አድማጮቻችን አብርሃም ስዩምን እጅግ አድርገን እናመሰግናለን። የሲኖ ትራክ ኦሪጂናል የሆኑ መለውጫዎችን ያቀርብላችኋል። ወደ በኋላ አካባቢ ላይ ስልኩን እነግራችኋለው። የአብርሃም ስዩምን ስልክ በደንብ አድርጌ አስተዋውቃችኋለው። ቅድም እንደነገርኳችሁ በተለይም የኤሌክትሪክ መኪኖች ላይ ኃይለኛ ለውጦች እየተስተዋሉ ነው የሚገኙት። እስኪ ተሳተፉ፣ የተወሰኑ ነገሮችን ልንገራችሁና ልቋጨው። ምክንያቱም ሳቱ እየደረሰ ስለሆነ ማለት ነው። ስለዚህ ቮልክስዋገን ዩኒክስ የሚባለው በአጠቃላይ በጣም በርካሽ እየቀረበ መኪና ሲሆን መኪናው የባሲ ቴክኖሎጂ እንዲሁም የተለያዩ ነገሮች አሪፍ የሚባሉትን ነገሮች ይዟል። በጣም ጥሩ ነገር ብዬ የማስበው በዚህ መኪና ላይ ትሪም ሌብሎች አሉት። በጣም ብዙ አይነት ትሪም ሌብሎች አሉት። በአራት አይነት የትሪም ሌብል አማራጭ የቀረበ ነው። ትሪም ሌብል መኖሩ እኮ ትልቁ ነገር ምንድነው ነው በአላችሁ አቅም መኪና ገዝታችሁ እንድትጠቀሙ ነው የሚያስችላችሁ። ሌላ ምንም አዲስ ነገር የለውም። ስለዚህ አንድ አይነት ትሪም ሌብል ሲሆን ኖርማሊ ያው አማራጩ ይጠባል ማለት ነው። ወይም ጥሩ ነገር የሚፈልግም ካለ ይጠብበታል። ደግሞ ወረድም ያለ ነገር ኮስቱ ትንሽ የሆነም ነገር የፈለገ ሰው ደግሞ ካለ ያው አማራጩ ይጠብበታል። ስለዚህ በብዙ ትሪም ሌብል መቅረቡ በጣም አሪፍ ነው። በዚህ ደረጃ ግን የቮልክስዋገን እንግዲህ ያቀረበው መኪና ላይ በጣም በፕሮ ሞዴሉ ለምሳሌ ስድስት ሺህ። የቻይና ዩሃን ማለትም ከ825 ዶላር በላይ ዋጋ ቅናሽ እንዳደረገ እየተናገረ ነው የሚገኘው። በፒውር ሞዴሉ ደግሞ 4000 ዩሃን ማለትም በ550 ዩኤስዲ የአሜሪካን ዶላር እንግዲህ ቅናሽ እያደረገ ነው ተደራሽ ለማድረግ በተለይ በብዛት ቺፕ የሚባሉት ወይም ርካሽ የሚባሉት መኪኖች ላይ አፎርደብል የሚባሉት ላይ በብዛት እየሰሩ ነው የሚገኙት። በአጠቃላይ መኪናው በጣም ጥሩ የሚባል ውበት አለው። ከውጭ ስታዩት እንግዲህ መኪናውን ስሪዲ ላይቶች አሉት፣ በጣም የሚያማምሩ ገጽታዎች አሉት። ይህ ቮልክስዋገን ስትመለከቱት በአጠቃላይ በፊት ከነበሩት መኪኖች ጋር የሚነጻጸር ነው ማለት ነው ከነ አይዲ ሲክስ ጋር ማለት ነው። በሌላ መልኩ የመኪናው ሴፍቲ በጣም አሪፍ የሚባል ነው። ለምሳሌነት ባትሪውን ብነግራችሁ በባትሪው አቅም ስለሆነ ብዙዎቻችን ያው ምንገመግመው ማለት ነው። በፒውር ሞዴሉ ወይም በቃ ኖርማል የሚባለው ሞዴሉ ላይ 53.6 ኪሎዋት ሃወር ባትሪ ተገጥሞለታል። በጣም ትልቅ ነው። በዚህ ዋጋ በጨራሽ አይታሰብም ማለት ነው። ምናልባት ያው አዲስ ነገሮች ከተፈጠሩ እኔ አሁን ከተነገረበት ዋጋ ማለትም ከ20 ሺህ የአሜሪካን ዶላር ጭማሪ ሊኖረው ይችላል የሚል ግምት አለኝ። ምንም እንኳን ካምፓኒው እንደዚህ ብሎ ቢያወጣም የተለያዩ ድህረ ገጾች ዋጋው ከዚህ ይነሳል ብሎ ቢያስቡም፣ ነገር ግን በእርግጥም ዘሊስት የሚባለው ዋጋው ነው ትንሹ ትሪም ሌብል የሚያወጣው ዋጋ ነው፣ ይሄ ዋጋ ማለት ነው 20 ሺህ የአሜሪካን ዶላር። ስለዚህ ካለው የባትሪ አማራጭ አንጻር ስታዩት በጣም በጣም ኖርማል ነው ማለት ነው። ቅድም የነገርኳችሁ በተለይ የሶዲየም አይን ባሲ ከመጣ በኋላ ለምሳሌ ቢዋይዲ ከዚህ በፊት 12000 የአሜሪካን ዶላር ነው አይደለም፣ የምትሸጥ የነበረችው አሁን ግን በዝቅተኛ ትሪም ሌብል ደረጃ ከ11 እስከ 10 እንዲሁም ደግሞ የተወሰነ ፊቸር የሌላቸው መኪኖች ደግሞ ከ8 እስከ 9 የአሜሪካን ዶላር እየተሸጡ ነው፣ ወደ ሀገር ውስጥም እየገቡ ነው የሚገኙት። እዚህ ርካሽ ሞዴሎቹ ማለት ነው፣ ዝቅተኛ ሞዴል ያላቸው ወይም ዝቅተኛ ፊቸር ወይም ፊቸር ነው የሚባለው እርግጥም እየተቀላቀለብኝ ነው ያላቸው መኪኖች በዚህ ደረጃ ነው እየታሰቡ የሚገኙት። የዚህ መኪና ባትሪ 53.6 ኪሎዋት ሃወር ሊቲየም አይረን ፎስፌት እንግዲህ ባትሪ ተገጥሞለታል ማለት ነው። ሬንጁ 426 ኪሎ ሜትር ነው አሪፍ የሚባል ነው። 426 ኪሎ ሜትር ብዙ ስራ ያሰራናል ማለት ነው። ያመረተው የቻይናው ካምፓኒ ነው እንግዲህ ጄኤሲ ሞተርስ ይባላል። በጣም አሪፍ የሚባል መኪና ነው። ይህንኑ መኪና በ2024 በኮንሰፕት ደረጃ ካምፓኒው ለ2025ና 26 ይህንን መኪና ጠብቁኝ ብሎ ፖስት አድርጎት ነበረ። ያንን ፖስት ከተደረገው ላይ እንግዲህ ሄዳችሁ ስታነጻጽሩት የተወሰነ ነገሮችን አሻሽሎ ወይም ኮንሰፕት ላይ ያስቀመጣቸውን ነገሮች የቀነሳቸውም አሉ፣ የጨመራቸውም ነገሮች አሉ። በእርግጥም ግን መኪናው ወደ ኢትዮጵያ ውስጥ በእርግጥም ለሽያጭ ከቀረበ ወደ ኢትዮጵያ ውስጥ የሚገባ ወይም ወደ ሀገራችን የሚመጣ መኪና እንደሆነ በእርግጠኝነት መናገር ይቻላል። በሌላ መልኩ ደግሞ በጣም የኤሌክትሪክ መኪኖች ላይ በጣም መሻሻል እየታየባቸው የሚገኙ ብዙ ነገሮች አሉ። ለምሳሌ የባትሪ ቴክኖሎጂ ላይ እንደነገርኳችሁ የባትሪው ቴክኖሎጂ በነገራችን ላይ መረጃው የሁለትና የሶስት ቀን መረጃ ነው። የሶዲየም አይንን በተመለከተ አሁን ካትል ያወጣውን መረጃ የሁለትና የሶስት ቀን መረጃ ነው። ያለፉት ሁለት ቀናት ላይ ሄዳችሁ ዜናዎችን ብታዩ፣ የውጭዎችን ብታዩ በብዛት ታገኙታላችሁ። አሁን ላይ ነው የተሰማ የሚገኘው በስምንታቱ ውስጥ በወራት ውስጥ ደግሞ ምን ሊፈጠር እንደሚችል ማየት ይቻላል አሁን ደግሞ ካትል ይለኩ ሰው እንጂ ካትል አንድ የከለኮ ሰው የሶዲየም አይን ፐርፎርማንሱ ከታየ የተለያዩ ካምፓኒዎች ይገቡበታል ማለት ነው ወደ ስራው ላይ ለምሳሌ ልክ ሶዲየም አይን እኔ ፈጥር ያለው ለገበያ አቅርብ ያሉ ማምረት ጀምር ያለው መግዛት ትችላላችሁ ብሎ ካምፓኒው እንግዲህ ካትል ሲናገር አሁን ላይ ደግሞ ቢዋይዲ ተነስተዋል ማለት ነው ቢዋይዲም እኔም ሶዲየም አይን ባትሪ ማምረት ጀምሬያለሁ ብሎ መጥቷል ማለት ነው። ስለዚህ የሚከተለው ማን እንደሆነ አይታወቅም። ልክ እንደ ቻርጀር ማለት ነው። የቻርጀር ቴክኖሎጂ ላይ ታስታውሱ ከሆነ እዚህም ተናግሬያለሁ። በመጀመሪያ ደረጃ አንድ ካምፓኒ ነው ቢዋይዲ ነው ወጥቶ ከኪሎዋት ከነበረበት አንድ ሜጋዋት የሚያመነጭ በአምስት ደቂቃ ውስጥ 400 ኪሎ ሜትር ቻርጅ የሚያደርግ አዲስ ቻርጀር ፈጠርኩኝ ብሎ ቢዋይዲ ወጣ። ቢዋይዲ ሲወጣ ቀጥታ የቀጠለው ማን ነው? ዚክር የሚባለው የቻይና ካምፓኒ መኪናው ኢትዮጵያ ውስጥ አለ፣ የዚህ ተቋም ማለት ነው። እና ዚክር የሚባለው የቻይና ካምፓኒ ይመጣል ማለት ነው። መቶ ምን አደረገ? እሱ ደግሞ ከአንድ ሜጋዋት ወደ አንድ ነጥብ ሁለት ሜጋዋት አሳድጋለሁ ብሎ መጣ ማለት ነው። በሳምንት ውስጥ ማን መጣ? ህዋዊ መጣ። ህዋዊ መጣና አንድ ነጥብ አምስት ሜጋዋት አድርጌዋለሁ አለ። በዚህ ቢቆም ጥሩ ነው። ካትል መጣና ደግሞ አሁን አንድ ነጥብ ሰባት መቀበል የሚችል አዲስ ቻርጀር አምጥቻለሁ ከአምስት ደቂቃ በታች በታች በታች መኪናውን ቻርጅ እንዲያደርግ አድርገዋለሁ ነው የሚለው እንግዲህ። ካትል ካትል ከዚህኛው ዜናም ባሻገር የቻርጀሩ እንዳለ ነው። ስለዚህ ተመለከታችሁ። ታርል አንዱ ሲጀምረው ሌሎቹ ይቀጥሉታል ማለት ነው። ወር ባልሞላ ጊዜ ውስጥ ወር ባልሞላ ጊዜ ውስጥ የቻርጀር ቴክኖሎጂ ላይ አራት ካምፓኒዎች ተሳትፈዋል ማለት ነው። በዛው አይደለም ቢዋይዲ ሲነሳ አንድ ሜጋዋት ብሎ ተነሳ። በ5 ደቂቃ 400 ኪሎ ሜትር አሁን ላይ ግን ከ5 ደቂቃ በታች በሆነ መልኩ ካትል ቻርጅ ያደርጋለሁ እያለን የሚገኘው ስለዚህ መመልከት ይቻላል። ይህንን ብቻ አይታችሁ የኤሌክትሪክ መኪና ላይ እየተደረገ የሚገኘው ያለው ለውጥ መገመት ትችላላችሁ። ስለዚህ በጣም ከፍተኛ ለውጦች ናቸው እየተስተዋሉ የሚገኙት። በእርግጥም የመኪና ገዥዎችን የሚጎዳው ወይም እነሱ ላይ ተጽዕኖ የሚያደርግባቸው ትልቁ ነገር መኪናው ላይ ምናልባትም ኪሳራ ሊመጣ ይችላል። ሊቴም አዮን ባትሪ ኦልሬዲ አሁን ላይ በቃ ብዙዎች እየተነጋገሩበት ነው፣ ባለሙያዎች እየተነጋገሩበት ነው፣ በፖድካስት ደረጃ ውጭዎቹ ያወሩበት ነው የሚገኙት በቃ ይገለዋል። የሊቴም አይረን ፎስፌትን ወይም የሊቴም አዮንን እዛ ላይ ትንሽ ችግር ሊፈጥርበት ይችላል። ስለዚህ ያንን የባትሪ ቴክኖሎጂ የሚጠቀሙ ሰዎች ይጎዳሉ ወይ ከተባለ ነው ባትሪያቸውን ሪፕለስ ሲያደርጉ ወደ ሶዲየም ይሸጋገራሉ። በአጠቃላይ ያው የቴክኖሎጂ እነሱ ላይ ተጽዕኖ የሚፈጥረው ነገር የለም፣ ግን የመኪናውን ዋጋ ዝቅ ስለሚያደርገው ሪሴል ቫሊዩ ላይ ከፍተኛ ተጽዕኖ ሊያሳድር ይችላል፣ ትልቁ ነገር። ስለዚህ እዛ ላይ ተጽዕኖ ካሳደረ ዋጋው ላይ ተጽዕኖ ያሳድራል እንጂ እናንተ ላይ ምንም የሚፈጥረው ነገር የለም። ኢትዮጵያ ውስጥ ሲገባ ደግሞ የሚፈጥራቸው አዳዲስ ነገሮች ሊኖሩ ይችላሉ። ኢትዮጵያ ውስጥ እንደምታውቁት ነው። ስለዚህ በጣም ብዙ ነገሮች አሉ ተብሎ ይታሰባል። በሌላ መልኩ ደግሞ አንድ መኪና ሊጨምርላችሁ